እንዳልክ ኢየሱስን ትወደዋለህ አረ በጣም ቃሉን ደግሞ በጣም ትወደዋለህ አረ አንብብልኝ ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ ሀያ ላይ የተናገረው ቃል አለ ምን ይላል እስቲ ምዕራፍ ሀያ አንተ ከቁጥር ሀያ ራፋ ከቁጥር ሀያ ሶስት ኃጢአታቸውን፣ አረ ኃጢአታቸውን ይቅር ያላቻቸው ሁሉ ይቅር ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። አንድ ኮሮ የጀመርኩ እስቲ፣ ቀጥል ጨርሶ። አይ ጌታ ኢየሱስን እወዳለሁ። ቆይ አሁን ባይብልን አንብበህ መረዳት ስለምትችል አሁን እኔ ማወራ አይ ቆይ ነው አንተ አብራራው እንጂ ጥቅሱን የነገርከኝ አንተ ለምን እንዳነሳም ለምን እንደጠየከኝም ጭምር እስቲ አንድ ላይ ንገር። ጌታ ኢየሱስ ክርስቶስን በማመን ይዳናል። ጌታ ኢየሱስ ክርስቶስን በማመን ይዳናል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባው? ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ ሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆኑ ከሰማይ ይዞት በመጣው ቃል ከዛስ ለሐዋርያት በሰጣቸው ሐዋርያት ደግሞ ዋስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝኖ ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብ እና ፊዚክስ ለመረዳት የሚከብዱን ይህን ጭንቅላት ከተጠቀመ ግን የዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛ ጌታ ኢየሱስ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት፣ እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው? ይሄ ኢየሱስን ስልጣን መጋፋት አይባልም። እንደው ኤርሚያ ምንድን ነው እያልክ ንቀራጋ እኔ አደልም። እኔ ስለ ኢየሱስ ለእኔ ምንም ማደናኝ ነው። ኤርሚያ አሁን ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ አዳኝ ነው፣ ብቸኛ ጌታ ነው፣ ተስፋ ነው። ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጪ መች አልኩ። እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩህ። ምንድን ነው የሚያገናኘዋል? አሁን ምኑ ከምኑ ይ ይሁበጣም አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለህ እንደፈለግህ ስላልገባን፣ ይሄንንም በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ ነው ያብራራለ። ልጨርስ ቆይ። ከመንፈስ ቅዱስ ውጭ ይህንን መጽሐፍ ማንም ሰው ብድግ ብሎ እንደኔ እንደኔ ከባድ ነው። እንደኔ እንደኔ ይስከባል እንደሚመስለኝ፣ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይህን መጽሐፍ የተጻፈው መንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው ኢረርለስ ነው ባይበል ወይም ደግሞ ሮንግለስ ለምንድን ነው ኢረርለስ የሆነው ደራሲው መንፈስ ቅዱስ ነው የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የጻፈው እስማማለሁ በዚህ ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው ጌታ ኢየሱስ ክርስቶስ እኔ ቤድ ይሻላችኋል አጽናኙ ይመጣል የሚመጣው ያ የእግዚአብሔር መንፈስ ስለ እኔ በደንብ ይነግራቸዋል። ይነግራቸዋል አይደል? ከኔ ወስዶ ነው እንደውም ያለው። ኦ ማይ ጋድ በጣም ነው ይንቃሉ። ከኔ ወስዶ ይነግራቸዋል። ከዛስ ኢየሱስ ጌታ ነው። ከዛስ ይሄ መንፈስ ቅዱስ ዓለምን ይወቅሳል አለ። ስለምን ሲሉ ስለ ጽድቅ፣ ስለ ኃጢአት ይወቅሳል አለ። ኃጢአት ምንድነው? በእኔ ስለ አለማመን ስለዚህ አሁን አንተ መጽሐፍ ውጪ ያወራኸው ነገር እንዳልክ የለም። እሺ በጣም ለምንድን ነው ከመጽሐፍ ቅዱስ ውጪ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛ ከመጽሐፍ ቅዱስ ውጪ አላወራህም። መጽሐፍ ቅዱስን ተቀብልሃል እንዳልክ አፕሪሺየት ታደርጋለሁ። ብዙ ሀሳብህን እኮ እስማማለሁ። አሁን ያተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል ነው። ለዚህ ያድናል፣ ሌላ አዳኝ የለም። አው ጌታ ኢየሱስ ክርስቶስ ያዳናል ማለት ሌላ አዳኝ የለም። ግን ደግሞ ሀሳብን ግን ማብራራት የምታብራራበት መንገድ ግን አይደለም አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው ቅዱሳን ለምሳሌ ለምሳሌ ለምሳሌ ይሄን ኤርሚያዝ ስለ ኢየሱስ አወራህ አልከኝ። አዎ፣ ስለዚ አላወራህም አልከኝ። አዎ፣ ኢየሱስ ብቻ ነው የሚያድነው። ቆይ ስለ ኢየሱስ አወራህ አልከኝ። አዎ አልኩ። ራሴ ጠየኩህ። አዎ አልከኝ። ከመጽሐፍ ቅዱስ ውጪ ነው ወይ ያወራሁት? ስለ አይ፣ ከመጽሐፍ ቅዱስ ውጭ አላወራህም አልከኝ። ኢየሱስ ብቻ ነው የሚያድነው። ስለ አንተ ራሱ አዎ፣ እንደ ኢየሱስ አይነት አዳኝ የለም፣ ኢየሱስ ብቻ ነው የሚያድነው አልከኝ። ተስማማን። ምንድነው ሌላ የሚያጨቃጭቅ ነገር የፈለግከው እዚህ ላይ ኢየሱስ ላይ ከተማመን የምንጨቃጭቅበት ነገር ኢየሱስን በማመን እንደሚዳን እናንተ ካመንን ግን ኢየሱስ ክርስቶስን ማመን ማለት ደግሞ ምን ማለት እንደሆነ ማብራራት አለብህ እስቲ አንተ ነገረኝ ኢየሱስን ማመን ማለት